መጽሐፈ ሲራክ ምዕራፍ አራት ልጄ ድሃውን ምጽዋቱን አትከልክለው። ከሚለምንህ ከድሃም አይኖችን አትመልስ። የተራበች ሰውነትን አታሳዝን፣ ያዘነ ሰውንም አታበሳጭ፣ ያዘነ ልቦናን አታስደንግጥ። የሚለምንህን ሰው አልፈው አትሂድ። የሚገዛልህ ቤተሰብህንም አትቆጣ። ከድሃም ፊትህን አትመልስ ከሚለምንህ ሰው ፊትህን አትመልስ በልብ ሆነው አዝኖ ቢረግምህ ፈጣሪው ልመናውን ይሰማዋልና ለሚረግምህ ሰው ገንዘብ ምክንያት አትስጠው በብዙ ሰዎች ዘንድ እንድትወደድ ሁን ዳኞቹን ዳኞችን አገልግል ራስህንም አታኩራ ድሃውንም በጆሮህ አድምጠው በየዋህነት በጎ ቃልን መልስለት የተበደለውንም ሰው ከሚበድለው ሰው እጅ አድነው፣ ለሱም መፍረድ ቸል አትበል። እናት አባቱ ለሞተበትም ልጅ እንደ አባቱ ሁነው፣ ለእናቱም እንደ ባሏ ቁምላት። እንደ እግዚአብሔር ልጆች እንደ ጻድቃን ትሆናለህ። ከእናትህ ይልቅ ይወድሃል። ጥበብስ ልጆቿን አገኝነነቻቸው፣ የሚፈልጓትንም ሰዎች ትቀበላቸዋለች። እሷን የወደደ ሰው ሕይወቱን ወደደ። ወደ እሷም የሚገሰግስ ሰው ተድላ ደስታን ይመግባል። የሚያጽናናትም ሰው ክብርን ይወርሳል። እሷም ካደረችበት ዘንድ እግዚአብሔር ያከብራል። እሷንም የሚያገለግሉ ሰዎች እግዚአብሔርን አገለገሉት። የሚወዷትንም ሰዎች እግዚአብሔር ይወዳቸዋል። እሷን የሚሰማት ሰው አሕዛብን ይገዛል። እሷንም የሚያደምጣት ሰው ከመከራው ተዘሎ ይኖራል። ካመንሃት ስትረዳ ታገኛለ። በዘመንህ ታገናሃለች፣ ታከብርሃለች። ጠላቱን ፈጽማ እያስፈራራችለት፣ እያስደነገጠችለት፣ ለመከራ እየገረፈችለት፣ ሰውነቱን እስክታስገዛለት ድረስ እያስተማረችው፣ በምክርም እየፈተነችው ከሱ ጋር ጸንታ ትኖር ዘንድ አስቀድማ ትሰጠዋለች። ከዚህ በኋላ ዳግመኛ በረዴ ተቀበላ ደስ ታሰኘዋለች ምክሩንም ትገልጥለታለች። ከእሷ ወጥቶ ቢስት ግን ትለየዋለች፣ በሚጥለው በጠላቱ እጅ ትጥለዋለች። ክፉ እንደሆነ አውቀህ ጊዜውን ተጠበቅ። ሰውን አፍሮ ኃጢአት የሚሰራ አለና ሰውነትንም ለጉዳት ሰው አፍረህ ፍርድ አታድላ። እግዚአብሔርን አፍሮ ጽድቅ የሚሰራ ሰው አለና መወደድን ያገኛል። ነገሩ ለሰውነትህ እየተረዳህ የሰው ፊት አይተህ ፍርድ አታዳላ፣ ሰውነትህን እንዳታጠፋ ዘንድ አትፈር። ከቃሉ የተነሳ ጥበቡ ይታወቃልና፣ ትምህርቱም በአንደበቱ ከመናገር የተነሳ ይታወቃልና። የሚነገርን ሰው ቆይ እኔ ልናገር ብለህ አትከልክለው። ያልሆነ ሃይማኖት ይዘህ ስለ ሃይማኖት አትከራከር። ስለ በደል ሆም በደል ንስሐ ገብተህ ተለማመጥ ኃጢአትህንም መናገር አትፈር። እንደ አባይ ያለውን ውሃ በሐምሌ በነሐሴ እሻገራለሁ አትበል። ለሰነፍ ሰው ራስን አታዋርድ፣ ለባለ ጸጋ አታድላ። ፈጣሪህ እግዚአብሔር ስለ አንተ ይከራከርልሃልና እስክትሞት ድረስ በሃይማኖትህ አትከራከር። ባፍህ አውታታ አትሁን፣ ስራህንም ቸል አትበል። በቤተም እንደ አንበሳ አትርገረም። በእውነት የሚገዛልህ ቤተሰብህንም አታሳዝን። በምትከፍልበት ጊዜ ቀኝ እጅህን ትሰበስብ ዘንድ ወደ መሰብሰብ እንዳትመልስ፣ ለመበደር እጅህን አትዘርጋ።